ሰላም ሰላም ሙስሊምም ክርስቲያንም እንዴት ናችሁ ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ ክፉን ያርቅላችሁ በመንገዳችሁ ሁሉ እሱ ጥራና ከለላ ጋሻ ይሆናል ከድንገተኛ አደጋ ይሰውራችሁ ከምንም በላይ እናትና አባቶች ልጆች ያላችሁ ልጆቻችሁን ቤተሰቦቻችሁን ፈጣሪ ይጠብቅላችሁ እያልኩኝ ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ጠንቧ ብዬ ውኪና ዶኪ ፋይልና ፎሮፎሩኜ መጥቻለው ማለት ነው በመጀመሪያ የሄልሻ ደጋፊዎች እንኳን ደስ አላችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። በሙሉ ተስፋዬ በሙሉ ተስፋ እርግጠኛ ነበርኩ ሄሉ እንደማትበገር ማለት ነው። የኔ ጀግና የኔ እንቁ፣ እንደ ምን ላድርግሽ። እግዚአብሔር ትልቅ ሰው ነሻል። በቃ አስተዋይ ሰው በጣም አስተዋይ ትልቅ ሰው በቃ በራሰው በአንድ እግሯ መቆም እንደምትችል ለምትወደው ሰው መከታን የሆንሽው ጋሻ በቃ እሱም የሚተማመንብሽ አይነት ሴት ነሽ ነው ያሳየሽውና፣ መብርሃን እንደው እቅፍ ድግፍ አርግታ ትጠብቃችሁ፣ ክፉን ያርቅላችሁ፣ ከጓደኛ ጠላት መድኃኔዓለም ይሰውራችሁ እያልኩ ማለት ነው። ትላንትና ብዙዎቻችሁ ጂጂዬ ብላችሁ ተስፋ የቆረጣችሁ ነበር፣ አይዟችሁ ብያችሁ ነበር። እግዚአብሔር ምን ይሳነዋል? ማንም እግዚአብሔር ያጣመረውን ፍቅር ማንም አይለየውም። በዚህ ነገር እርግጠኛ ሁኑ። ያበን ያመጣው ራሱ መድሃኔ አለም ነው፣ ሰው አይደለም። መድሃኔ አለም በወንድሙ አድርጎ አዙሮ በዚህም በዛም እሷ ትክክለኛ ሰው እንድታገኝ አደረጋት። ይሄ የጸሎቷ መልስ ነው ብዬ ነው የምጠብቀው። የብዙ ሰው እንባ ያለበት ነው። ያ በዚህ ደረጃ ውስጥ መጥቶ ለመግባት የቻለው የብዙ ሰው ምኞትና የብዙ ሰው እንባ አለበት። የሄሉን ደስታ ማየት የሚፈልጉ የብዙ ቤተክርስቲያን የእማ ሆይ እንባ ሁሉ አለበት። የእማ ሆይ እንባ ሁሉ አለበት። በእንዳልክ ያላነባ የለም። የእሷን በቃ ትልቅ ደረጃ እንድትደርስ ያልፈለገ ሰው የለም። ደምባ የሁሉም የጸሎት መልስ ነው፣ ያም ማለት ነው። ስለዚህ እግዚአብሔር ያመጣውን ያጣመረውን የማንም ወሬኛ የማንም ሾካካ አይለየውም። ደሙ ጀግና መከታ፣ በቃ መከታ ሁና ነው የቆመችው። በቃ ለዓላማዋ የምጸና፣ ለቃል ኪዳኗ የምጸና ታማኝ ሴት እሆንልሃለሁ እንዳለችው በመከራውን በሐዘን በጭቅጭቁ በዚህ በቡጭቡጭ ቀድማ ፊት ግንባር የቆመችው ከልዑል ጋር እሷነችና እግዚአብሔርን በዚሁ መጨረሻሽን ያሳምርልሽ። እና ትናንትና እኮ ነው ብዙዎቻችን ምን ይከሰታል ብለን ስንጠብቅ እኮ ነው። ዋይ ከዛ ያመጣ ያ ዋ ወይኑን እስከነነፍሱ እስከነቃጭሉ ይዞት ከች ከዛም በኋላ ሄልሻ ሄደችና በሩ በሩን ክፍትሰ ብላ ጥንጠም አለችበት። ከዛም እሱም ደግሞ ቅፊሽን አደረጋት ማለት ነው። ከዛን ይዘዋት መጣና ወይኑ በወንበር ላይ ያስቀምጠው። ከዛን ሄልሻም ደግሞ አጠገብ ቁጭ አለች። ደረቱ ላይ ልጥፋለችለት የኔ እናት ወይ እንደው መድኃኒ ያለም እንዳንቺ እንደው ባደረገኝ፣ እንደው እንዲህ ፍቅር አሰጣት፣ እንደው ችሎታ እንደው መብርሃን ባደለች ወይኔሉ የጸጋ ተሰጥቶሻል መድሃኔ ያለም ከዛ በቃ ቅፍ አድርጋ ምናምን። ከዛ እንትን ወይኑ ካፋቱና ጠጡት። ሆድ ያላት ክያይ አቀማመጥሽን አስተካኪ፣ በደንብ ዘና ፍልሽ ቆጭ በያላት፣ እኮ አላት። ዋይ አላት። ከዛ እሺ ብላ እግሯን ጥፍጥፍ አርግታ ቆጫ። ደግሞ ሲያምርባት አቀማመጧ አንተ! በቃ በእየሱስ ስም ምን አለ እንደው አሁንስ እንደው ቀጭን አለመሆን እንደ ዶርዜ መሆኔ እንደ ቆጨኝ ቆጨኝ በርሜል መሆኔ። እጥፍጥፍ ብላ በቃ በስስት ነበረ ራሱ ሲያየት የነበረው። እናንተ ሰውን ስታዩ ማለት ነው፣ አንድ ነገር ልንገራችሁ። የሆነ ሰውን እንዲህ ስትከታተሉ ካሜራውን ቅርብ አድርጉና የእሱን ዓይንና የእሷን ዓይን በደንብ አድርጋችሁ አንተን በሉ በደንብ ተመልከቱ። ስታዩ እንዲህ የርቀት አይደለም ቅርብ ካሜራውን ታዩና አይናችሁና አይናችሁ ላይ ያለው ማንበብ ትችላላችሁ። እና በቃ እንዲያለ ሶፋው ላይ ጁኒያስ በስስት ነበረ ሲያያት የነበረው። ከዛም በኋላ ማለት ነው እኔ ማንም ሰው አጠገብሽ እንዲጣ እኔ እቀናለሁ አላት እኮ አላት። ዋይ የኔ ጌታ፣ ፈገግ ሲሉማ ሲስቁማ ያንን ፓርትማ ደጋግሜ ነው ያየውትኝ። ፈገግ ሲሉ እንዴት ደስ ይላሉ የኔ ፈገግታ እንዶw መድሃን ያለ መድሜ ልካችሁ ፈገግ አርጋችሁ ያሼባ ራሱ እኮ ሄሉን የሚያገኛት ሰው እድለኛ የሆነ ሰው ነው ሲል ነበር እኮ እድለኛ የሆነ በህይወቱ አይከፈውም፣ ደስተኛ ሆኖ ነው የሚኖረው እንዳለው። ይኸው ያብና ሄልሻ እሱም እሷም ወይ እግዚአብሔር እንደው መጨረሻችሁን ያሳምረው ወግ ማድረጋችሁን ለማየት ያብቃል። እና በጣም ነው ደስ ያለን። ቅፌሽን ልፌሽን አደረገችው። ያብም ልቡ ደረቱ በቃ ማንም ሰው እንዲጠጋሽ አልፈልግም፣ አንቺ የኔና የኔ ብቻ እንድትኝ ነው የምፈልገው። እኔ ቀና አለው ለውሳኔ ወደኋላ ዘራፍ አለች። ሄዱ ደግሞ እሺ አለች፣ እሺ ከኔ ምንም አይነት ጥፋት አታይብኝም አለች። ማለች ማለትለው ወይኔ ኔናት ኔናት፣ አይፈጣሪ እንደው አይመዳኔ ያለም እንደው ክብር ላንቴ ይሁን። ከዛም በቃ አሁን ሄደው ልዝናል አደራሽን ሄዱ ደግሞ ስትዝናኑ እየቀረጻችሁ ልቀቁልን፣ እንዴ ሳናያችሁ ማለዳ ማደር ራሱ አንችልም። ስትዝናኑ በቃ የባሰ ደግሞ እንቅልፍ አይተን እንድናደር ስትዝናኑ። ምን ስትሉ እየቀረጽሽ ለጠፍ አድርጊልን። የእናንተን ደስታ ማየት ስለምንፈልግ ጠላቶቹም እንዲቃጠሉ እያዩችሁ እርርድብን እንዲሉ ማለት ነው። ለማንኛውም ደስታችሁ ደስታችን ነው። እግዚአብሔር ፍጻሜያችሁን ያሳምረው። ሌላ ደግሞ ልዑል ምናልባት ማለት ነው፣ ሄዱ መጠንቀቂያ ያለብሽ ስልኩን ብሎ ካድርጊው በሌላ ሰው ቢደውልም እንዳታነሽ። ጆሮ ግንዱ ጠርቅም፣ በመሀልሽ ንፋስ እንዳታስገቢ። ያብ ችግር ካለበት ቁጭ ብለሽ ስላለፈው ሕይወቱም ጠይቂው። በመሀልሽ አሁን ያደረግሽው ውሳኔ የጠንካራ ሴት ውሳኔ ነው ያደረግሽው። ስለዚህ ችግራችሁን ሁለታችሁ ብቻ ሶስተኛ ሰው እንዳታስገቢ። ሌላ ደግሞ ቪዲዮ የሚቀርጸው ልጅ ደውሎ ናና ቅረጸኝ ብሎ ሴት አምጥቶ እንዲቀርጸው እንዳትፈቅጂ፣ ከሱ ጋር እንዲገናኝ ወይንም በአንቺ ዩቲዩብ ላይ የእሱ ፕሮግራም እንዲለቀቅ እንዳታደርጊ፣ ልጁን አስጠንቅቂው። ልጁን አስጠንቅቂ ከአንቺ ፈቃድ ውጭ ሌላ ሰው እንዳይቀርጽ ማለት ነው። ከዛ ውጭ ግን በፈለገው ሚዲያ ቢመጣ አይሞቅሽ አይበርድሽ። አንቺና ያብ ወደፊት ወደፊት መገስገስ፣ መድኃኔዓለም ጣልቃ ይግባበት። ፍጻሜያችሁን ያሳምርላችሁ። እኔ እግዚአብሔር በሙሉ ተስፋ በደስታ እንደምናያቸው አያውቅ ነበረ። ያው አንዳንዴ ደስ ይለና በማግስቱ ደግሞ ክፋት ነገር የምናየው ነገር አለ። ይሁን ይሄ በቃ አሁን ደስታንን ወደፊት፣ የእናንተን ደስታ ብቻ እየሰራችሁ ቀጥሉልን። ጥል ምናምን ማየት አንፈልግም። በቃ ከህይወትሽ የሚያለያይሽ ልዑል ነበረ ከትካደርሽ እንኳን ልዑል ይቅርና እናትና አባታችንን ትተን ወደ ባላችን ነው የምንሄደው። እናትና አባትን ትተ ወደ ባል ትጠቃለላለ ነው የሚለው አይደለም። ጓደኛ ይቅርና። ስለዚህ ምንም መሰማት የለበትም። ገባሽ? ያንቺን ደስታ የሚፈልግ ጓደኛ ነው ጓደኛ መሆን ያለበት። እና ደስታችሁን ለማየት ያብቃን፣ እንወዳችኋለን። ደግሞ ስታምሩ እኮ ዋይ ዋይ አይውበት! ሄልሻ ግን ከሁሉም ጋር የፈለገን ትብት እንዴት እንደምታምሪ አቤት! ስንቱ ይሆን ቁጭ ብሎ የምትለቁትን የሚከታተለው ጨንጓራው፣ ሳምባው እርድብን የሚለው ስንቱ መሰልሽ ሉ ቦታ ደርሰው ይሁን ተለያይተው ይሁን ተጣልተው ይሁን እያሉ የሚሉ ልጆች ነበሩና፣ እግዚአብሔር ይመስገን። ወደፊት የሰው ወሬ በፍጹም እንዳሰሚ፣ ለዓላማሽ እንትን እንዳትዪ። የፈለገ ሴት ይዘው ልዑል፣ ሴት ይዘው ሊመጣ ይችላል ያለፈው ህይወቱን የአያብን ሴት በቅርብ ጊዜ አንድ ላይ ነበርም ብሎ አሳምነው ይዘው ሊመጡ ስለሚችሉ ጭራሹኑ ከነሱ ጋር መገናኘት የለብሽም። ያብ፣ ከማንም ጋር ከኔ ውጭ ከማንም ጋር እንድትሆኝ አልፈልግም ብሏል ባልሽ ነው። የባልሽን ቃል ማክበር አለብሽ። ፍጻሜሽን ወደፊት አሁን ትልቅ ሰው ሆነሻል። አስተዋይ ሆነሻል። የህይወትን መንገድ በጣም አውቀሻል። አሁን አንቺ ምክር አያስፈልግሽም። ስለዚህ ትልቅ ሴት ሆነሻል። ደስታሽን ብቻ አጣጥሚ። ወደፊት ደግሞ የሚከብድ ነገር ካለ ደግሞ ማዘርን ፈትለን ደውል አድርጊና፣ እናትሽን እንዲህ እንዲህ ነው ፈትለ፣ ምን ማድረግ አለብኝ ብለሽ እናትሽን ሚስጥረኛ አድርጊ። ያብን ብቻ ሚስጥረኛ አድርጊ። ከእናትሽ ውጭ ጓደኛ፣ የሴት ጓደኛ ራሱ ሚስጥረኛ እንዳታደርጊ በቃ ሚስጥርሽ በሆነ ነገር እንኳን ብትጣይ ብትጣሉ ሁለታችሁ ለምን ተደባደባችሁ? ተልፎ ጨበራችሁን ዘግታችሁ የራሳችሁን ሰላም ነው መፈለግ ያለባችሁ። በአሁኑ ዘመን ጓደኛ ከባድ ነው። የሚያጣላ የሚያባላ፣ ስላንቺ ክፋት ስለሱ ክፋት የሚያወራ ነውና፣ ከጓደኛ ነፃ ሁኝ። ጓደኛ አይኑርሽ። አይደለም ይኑርሽ፣ ግን የባልሽ ገበና ገበናሽ ነው። የአንቺ ገበና ገበናው ነው። በቃ አንቺ የጎን ረዳቱ እስከሆንች ድረስ ድክመቱንም ጥንካሬውንም አብረሽ ነው እንትን ማለት ያለብሽ፣ ነው የምለው ሄልሻ። ሌላ ደግሞ ያ ብሎ በፍቅር ህይወት ውስጥ ወደ ፈተና እንዳትገቢ በፍጹም። ጓደኛሽ ልፈትንልሽ ወይም በሚዲያ እንደሚታዩት እስቲ እሱን ፈትንልሽ ብለሽ እንትን እንዳት በፍጹም ይሄን ነገር እንዳታደርጊ፣ ይሺ ምናልባት እንደዛ ወይንም ልዑል እንዲ እንዲ አስፈ እንትን ብሎ እንትን ውስጥ እንዳይከትሽ፣ ይሄ ደግሞ ለህይወት መጠራጠርና የህይወት ማብቂያ ነው። በቃ የመጨረሻ የምትለያዩበት መንገድ ሊሆን ይችላል። ደግሞ እሱ ሚዲያም ስለሚከታተል ሁሉንም ስለሚያቅ ይሄን ነገር እንደው ጠላትም ጓደኛ፣ ምንም እንኳን እንዲናድርግ ቢሉሽ እንዳትቀበይ። እግዚአብሔርን አንቺ እምነትሽን ሙሉ ለመድሃን ያለም ስጪ፣ አንተ የሰጠኝ አንተ ነህና ፍጻሜን አሳምርልኝ ብለሽ በእግዚአብሔር ተስፋ አድርገሽ ህይወትሽን ወደፊት ፍቅር ስጪው። በቃ ጥሩ በቃ ፍቅር በቃ እሱ ወደ አንቺን አንቺ የምትማረኪበትን ፍቅር ነው መስጠት ያለብሽ። ለወንድ ልጅ በጣም ጎበዝነሽ። ፍቅር አሰጣት በቃ አንቺን እንዲና ፍቅሽ ማድረግ አለብሽ ከአንቺ እንትን እንዳይል አንቺ ከተንከባከብሽው ወንድ ልጅ የትም አይሄድም። ሲቀጥል ደግሞ ማለት ነው እሱ ጋር ስትሄጂ ደግሞ እሱ ቤት ሲመጣ ጠረን አለ። ወንድ ልጅን የሚማርኩ ጠረኖች አሉ። እንዲጥብጥብቲና የሆነ ሸተት የሚል እንትኖች አሉ፣ ሎሽኖች አሉ። በቃ ወንድ ልጅን የሚማርክ ሽቶዎች አሉ። እነሱን ተቀብተች ተኳኩለሽ ሽክ ብለች ነው ለባልሽ ውብና ድንቁነሽ መቅረብ ያለብሽ። በሻሽ በምናምን በጥምጣሜ እንትን እንዳት ምክንያቱም ያ ዘመን አልፏል። እና የሚሸቱ እንትኖች አሉ፣ ክሬሞች አሉ። በቃ እንዲ አጠገብሽ ቅፍሴ ጠረንሽን ማስለመድ አለብሽ። ጠረንሽን እንዲ ለምደው ማድረግ አለብሽ። ሲጠጋሽ ያንቺ ጠረን ከሌላው ሰው ጋር የተለየ ጠረን እንዲሆን የምትቀበያቸው ሎሽኖችን፣ ሽቶችሽን ምናምን በደምብ አድርገሽ እንትን በይ፣ አስተካኪ። በቃ ሲመጣ ፏበይና እንዲ ሲልሽ ጠረኑ ከጠረኑ ጠረንሽ ከጠረኑ ጋር እንዲዋሃድ ካንቺ ውጭ ሌላ ጠረን እንዳይለምድ ማድረግ ትችያለሽ። ይሄንን በጣም እንትን አድርጊ። ወንዶች በብዛት የሚማረኩት በሴት ልጅ ጠረን ነው። ጠረኗ በሽቶ በጠረና ጠረን ወንድ ልጅ ለሴት ልጅ ይንበረክካል እና ያን እሱ ሲመጣ ሽክ ዝንጥ ብለሽ እንክብካቤ ካደረግሽበት ምክንያቱም ያ ወድቋል። በቃ በአንቺ ፍቅር ወድቋል። ወድቋልና ሁለታችሁም ትዋደዳላችሁ፣ ትፋቀራላችሁ። አሁን ወደፊት ነው። በቃ ፍቅርሽ ደግሞ ፍቅርሽ ከሱ እንትን እንዳይል ትንሽም እያልሽ ማለት ነው። እና ወደፊት በቃ ማሻሻ አለባበስ እሱ ሲመጣ ፏብለሽ በቃ ጽድት ትብለሽ። ከምንም በላይ ጠረንሽን በቃ ሽታሽን እንዲማርከው ማድረግ አለብሽ። በተረፈ በተረፈ መብርሃን ጣልቃ ትግባበት እንግዲህ እግዚአብሔር ፍቃዱ ከሆነ እኛ እንደምናቀው ከሆነ አንቺ ድንግል እንደወንሽ ነው የምናቀው። መድሃን ያለም ፍቃዱ ከሆነ ደግሞ በቅዱስ ቁርባንም እንትናችሁ ሰርጋችሁ ሊካሄድ ይችላል። እስከዛ ከተቻቻላችሁ ማለት ነው። ይበልጥ ደግሞ ፍቅር የሚኖረው ከአንቺ የበለጠ በድንግልናዋ በዚህ ዓለማዊ ሕይወት ውስጥ እያለሽ ከስንት ሰው ጋር ሰው እንትን ሲል ድንግልናሽን ጠብቀሽ መቀመጡ ራሱ ለሱ የተለየው እድሜ ልኩን እንዲወድሽ እንዲያከብርሽ ነው የሚያደርገው። እንግዲህ እኛ እንደምናውቀው እንደዛ እንደሆነ ነው እና በክብር በክብር ሁሉን ነገር እና መብርሃን ጣልቃ ትግባለት ትግባበት። ቀሪ ዘመን ሽንትባርክልሽ የእናንተን ፍጻሜ ያሳየን። እንወዳችኋለን፣ እናከብራችኋለን። በምትሄዱበት በምትራመዱበት ሁሉ በመንገዳችሁ ቅዱስ ሚካኤል ቅዱስ ገብርኤል ይከተላችሁ፣ ጥላና ከለላ ጋሻ ይሆንላችሁ። እንወዳችኋለን።